ሰላም ጤና ስጥልኝ። ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ጥቅምት 29 2018 ዓ ምት የምሽት መዋለ ፋኖ ዜና ነው ተጀምረዋል። በቅድሚያ ዋና ዋና ዜናዎችን በማስደመጥ እንጀምራለን። ለጠቅላይ ሚኒስትር አብይ አህመድ ከህዝብ የተሰጠ የኒሻን ሽልማት የለም ሲሉ የጎንደር ከተማ ኗሪዎች ተናገሩ። በአገዛዙ ልሳናት በኩል የኒሻን ሽልማት ተሰጠ የሚለው ዘገባ የጎንደር ህዝብ የሚያውቀውና ሽልማቱም በህዝብ እየተሰጠ አይደለም ብለዋል። በዝርዝር የምናስደምጣችሁ ይሆናል። ፋኖ በሰሜን ጎንደር አዳርቃይና ዛሬማ አካባቢ ታላቅ ድል ፈጽሟል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ የራስ አሞራ ውብነህ ሦስተኛ ኮር ድብጠለም ተከዜና ጭና ክፍለ ጦር በጡት ቆራጩ አብይ መር ሰራዊት ላይ ከፍተኛ የሆነ ድል መቀዳጀታቸውን አስታውቀዋል። በመተማም ከሰሞኑ ፋኖ ከፍተኛ የሆነ ድል አስመዝግቧል። የዚህንም መረጃ ጥንቅር በዝርዝር ይዘነዋል። በደሴ ዙሪያ ወረዳ በተደረገ ውጊያ አገዛዙ ኃይል ከባድ የሆነ ሰብአዊና ቁሳዊ ሰራ እንደደረሰበት ታወቅም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በደሴ ዙሪያ ወረዳ በተለያዩ አካባቢዎች ባደረጋቸው ውጊያዎች አገዛዙ ጥምር ጦር ሰራዊት ላይ ከፍተኛ የሆነ ጉዳት አድርሷል። በዝርዝር የምናስደምጣችሁ ይሆናል። በኦሮሚያ ክልል ምስራቅ አርሲ ዞን የሚፈጸመው የኦርቶዶክስ ተዋሕዶ እምነት ተከታዮች ግድያ ተባብሶ መቀጠሉ ተሰማም። በምስራቅ አርሲ ዞን ሶስት ወረዳዎች ቁጥራቸው ከ200 እስከ 300 የሚደርስ የኦርቶዶክስ ተዋሕዶ እምነት ተከታዮች በአሰቃቂ ሁኔታ መገደላቸውን ከጥቃቱ የተረፉ ነዋሪዎች ለግሎባል ፋኖ ሚዲያ ተናግረዋል። በድጋሜ ሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ እነዚህና ሌሎች አበይተ መረጃዎችን በዝርዝር እየነገርናችሁ አብረናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። ወደ ዝርዝር ዜናው አልፋለው። ለጠቅላይ ሚኒስትር አብይ አህመድ ከህዝብ የተሰጠ የኒሻን ሽልማት የለም ሲሉ የጎንደር ከተማ ኗሪዎች ተናገሩ። በአገዛዙ ልሳና በኩል የኒሻን ሽልማት ተሰጠው የሚለው ዘገባ የጎንደር ህዝብ የማያውቀውና ሽልማቱን በህዝቡ የተሰጠ አይደለም ብለዋል። ትናንት ጥቅምት 292018 ዓ ም በጎንደር ከተማ የተገኘው ምስለን የሀገሪቱ ጠቅላይ ሚኒስትር አብይ አህመድ የጎንደር ህዝብን እድሉን ተጠቀሙበት ሲል ንግግር አድርጓል። ይህንን የኮሪደር ልማት የገነባው መንግስታችን ብልጽግና በፈተና ውስጥ ሆኖ ነው ያለው። ጠቅላይ ሚኒስተሩ የጎንደር ህዝብ ብልጽግናን መታደግ አለበት የሚል ንግግር ማድረጉም ተሰምቷል ይገኛል። የጎንደር ህዝብ በአብይ ምር የስልጣን ዘመን ልጆቹ በጀምላ ተገድለውበታል። ቤተክርስቲያንና መስጂድ ተቃጥለዋል። የሃይማኖት አባቶች ተገድለዋል። ህጻናትና አዛውንት በግፍ በድሮን ተገድለዋል። መሰረተ ልማቶች በድሮንና በከባድ መሳሪያ እንዲወድሙ ተደርገዋል። ይህንን በደርዘን የሚቆጠር ወንጀል የፈጸመው አገዛዙ ትናንት ለጎንደር ህዝብ ጻድቅ መስሎ መቅረቡ ሁሉንም አሳዝኗል። ጦርነት ተኮር መሪ የሚከተለው የበሻሹ አለቃ ቤተ መንግስት አድሻለው እና እኔን የጎንደር ህዝብ ሊያመሰግነኝ ይገባል ሲል መናገሩም ይታወሳል። የአገዛዙ ልሳናትና አክቲቪስቶችም ጎንደርን አብይ ሞሸራ ሲሉ የተለመደ ቅጥፈታቸውን አስተጋብተዋል። ልጇን የገደለባት እናትና አባቷን የገደለባት ልጅ ለአብይ አህመድ አሊ የኒሻን ሽልማት የምሰጥበት ሞራል የለም ሲሉ ነዋሪዎች ሽልማቱን አጣጥለውታል። ህዝብ ባልተገኘበት ከተማዋ ላይ ሰው እንዳይንቀሳቀስ ዙሪያውን በሪፐብሊካን ጋርዱ በአየር ወለድ፣ በአጋዚ ኮማንዶና በረጋ ከበደ ቅልብ ሰራዊት ተከባ በዋለችው በትናንትናው እለት የጎንደር ህዝብ ለአብይ አህመድ እንዲሻንሸለመው መባሉ አስደንግጧል ብለዋል። የጎንደር ህዝብ እንዲሻንሸለመው የሚለው እንደ ማንኛውም ሰው በዜና ነው የሰማ ነው ብለዋል። ይህ ከተማዋ የብልጽግና ተላላኪ ባንዳዎች የተከበረውን የጎንደር ህዝብ ለወዳቸው ማድሪያ አድርገውታል ያሉ ሲሆን ከዚህ በፊትም የጎንደር ህዝብ ቤተ መንግስቱ በአብይ አህመድ አሊ በመታደሱ የጎንደር ህዝብ አመስግኗል የሚል ሐሰተኛ መረጃ በአማራ ሚዲያ ኮርፖሬሽን በኩል ቡን እናስታውሳለን። ሁሉም መረጃ ከእውነት የራቀ መሆኑን ሁሉም ኢትዮጵያ ሊገነዘብ ይገባል ብለዋል። በአርሲ ከ300 በላይ የኦርቶዶክስ እምነት ተከታዮች ገሎ የጎንደር ህዝብ ኒሻን የሚሸልምበት ሞራል የለውም ሲሉ ነዋሪዎች የብልጽግናውን ውሸት አጣጥለዋል። በውሸት የሚገነባ መንግስት መጨረሻው ውድቀት ነው። እኛ እንደ አማራ ህዝብ መከራና ስቃይን በብልጽግናው መንግስት እየተቀበልን ያለን ህዝቦች ነን። ይህንን መከራ ለመቀልበስ እንደ አማራ ምረረን የምንታገለው መንግስት ነውም ሲሉ ተናግረዋል። የቤተ መንግስቱን እድሳት እንደ አጋጣሚ በመጠቀም ህዝቡ በአብይ አህመድ የጦርነት ፕሮጀክት ተሳታፊ ለማድረግ የታቀደ ቢሆንም የጎንደር ከተማ ህዝብ አብይ አህመድ አሊን እንደጀመርከው ጨርሰው ብለውታል። የቀይ ባህር ጉዳይ ጉዳያችን አይደለም ጉዳያችን ግዛታችን አሳልፎ ለመስጠት የሚደረገው የብልጽግና ሴራ ነው ሲሉ ምላሽ ሰጥተዋል የህዋትንና የሻቢያን ጉዳይ በማንሳት ለተወካዮቹ ንግግር ያደረገው አብይ አህመድ ይህንን ሀሳብ ለህዝቡ በመንገር ወደባችን እንድናስመልስ መስራት አለባችሁ በማለት ማስጠንቀቂያም ሰጥቷል ቤተ መንግስቱ ለጦርነቱ ቅስቀሳ ለመጠቀም ቢታሰብም በህዝቡ ዘንድ ግን ተቀባይነት አጥቷል ዛሬ ላይ ደግሞ የጎንደር ከተማ ካድሬዎች የተመረጡ የከተማ ነዋሪዎችን ቤተ መንግስት ካስጎበኙ በኋላ አሁን ላይ ፍላጎታችን ወደብ ብቻ ነው ብለዋል ህዝቡም ወደቡ እንዲመለስ አስተዋጽኦ ማድረግ አለበት በማለት ለህዝቡ ቢያስረዱም፣ የተመረጡ የከተማ ነዋሪዎች ደግሞ የታደሰውን ቤተ መንግስት እዩልን ስላላችሁ መጣን እንጂ አሰብን እናስመልሳለን ብላችሁ አልጠራችሁንም። በአሰብ ጉዳይ የአማራ ህዝብ አይመለከተውም። የታደሰው ቤተ መንግስትም በገንዘባችን እስከሆነ ድረስ ለህዝባችን ላቅ ያለ ምስጋና እናቀርባለን። ነገር ግን በቤተ መንግስቱ መታደስ ስም የዳ ልጆች ለጦርነት መቀስቀስ የለብንም፣ ካለፈው ጦርነት መማር አለብን የሚል ቆፍጠን ያለ ምላሽ ሰጥተዋል። ለብልጽግና ወንበር መጽናት ሲባል የአማራ ህዝብ የጦርነት ሰለባ እንደማይሆን ከአዲስ አበባ እስከ ባህር ባህርዳር እና ጎንደር ድረስ ሁለቱ የአማራ ህዝብ ቋሚ ጠላቶች ብልጽግናና ህዋት በአፋር በኩል ጠንከር ያለ ጦርነት መጀመራቸው ደግሞ አብይ አህመድ ጊዜው አሁን ነው በሚል በቤተ መንግስት እድሳት ስም አማራን ማታለል አለብኝ ብሎ በጎንደር መገኘቱ ህዝቡን የበለጠ እንዲነቃና እንደጀመርከው ጨርሰው እንዲላስ ብሎታል። የበሻሸው ንግር ልጅ በህዋት የተከፈተበትን ጦርነት አሰብን ከአማራ ህዝብ ውጭ ማሸነፍና ማስመለስ እንደማይቻል የተረዳ ይመስላል። ትናንት ቀይ ባህርን ለማስመለስ በሚዲያ ሲፎክር የነበረው ብልጽግና ሁ ላይ የአፋሯን ሰመራ ከተማን ላለመስጠት እየተፍጨረጨረ ይገኛል። ሁለቱ አማራ ህዝብ ታሪካዊ ጥላቶች ግን በአፋር በኩል በከባድ መሳሪያ የታገዘው ውጊያ ከከፈቱ ሦስተኛ ቀናትን አስቆጥረዋል። በእነዚህ ቀናቶች ውስጥ የአብይ አህመድ አል የእግረኛ ሰራዊት ህዋቱን ታጣቂ ቡድን መቋቋም ባለመቻሉ መካናይዝድና አየር ኃይሉን ብቻ በመጠቀም ጦርነቱን አጠናክሮ ቀጥሏል። አሰብን ለማስመለስ ቡሬ ሰፍሮ የነበረው አብይ አህመድ አሊ ምስለን የመከላከያ ሰራዊት ሰመራ ከተማን እየተከላከለ ይገኛል። በሚዲያ በኩል አክቲቪስቱንና ያገዛዙን ባለስልጣን ያስፎክረው የብልጽግና ሰራዊት በዋት መጠነኛ ትንኮሳ ብቻ ከቡሬ ሰመራ እንዲደርስ ሆኗል። ወደብ ያስመልሳል የተባለው የብልጽግና ጦር የራሱን ህይወት ከህዋት ታጣቂ ቡድን ለማትረፍ እየተራወጠም ይገኛል። ፋኖ በሰሜን ጎንደር አዳርቃይና ዛሬም አካባቢ ታላቅ ድል ፈጽሟል። በመተማም ሰሞኑ በተደርጋ ወደ በርካታ ያገዛዙ ብልጽግና ጥምር ጦር ተደምስሷል። በይቶ ሱዳን ደንበር መተማ አካባቢ በተደረገው ላስጨራሻ ወደ በርካታ ያገዛዙ ምስለን የአገር መከላከያ ሰራዊት ከፍተኛ የሆነ ሰብአዊና ቁሳዊች ሰር ያስተናገደ ሲሆን በርካቶች ደግሞ ድል ተደርገዋል። የአማራ ፋኖ ሰሜን አማራ ቀጠና በላይ ዜራ ሳምሮ ውብነ ሶስተኛ ኮር ድብጠለም ተከዜና ጭና ክፍለ ጦር በጡት ቆራጮ አብያ መዳሊ ሰራዊት ላይ ከፍተኛ የሆነ ድል መቀዳሽታቸውን አስታውቀዋል። ከጥቅምት 26 8 ዓም እስከ ጥቅምቲ 292018 ዓ ድረስ በነበረው ለአስጨራሻ ውደ ውጊያ በደርዘን የሚቆጠር የስርዓቱ አገልጋይ ሰራዊት ድል ተደርጓል። የአገዛዙ ብልጽግና የሰሜን ምዕራብዝ ሶስት ክፍለ ጦር ሰራዊት በአዳር ቀይና ዛሬም ቢሰማራም አብዛኛው ሰራዊት መደምሰሱ ተገልጿል። ለአራት ተከታታይ ቀናት በተደረገው ለአስጨራሻ ውደ ውጊያ ከ9ጠ በላይ ጥላት ሰራዊት ሲደመሰስ ሰማኒ ነፍስ ወከፍ ክላሽንኮፍ መሳሪያ ደግሞ ምርኮ ተደርጓል። ጥቅምቲ 27 ለጥቅምቲ 29 ጥቢያ ሌሊቱን የድብ ጠለም ክፍለጦርን ክፍለ የከበበ የአገዛዙ ሰራዊት ከፍተኛ ሆነ ሽንፈትንም አስተናግዷል። በሌሊቱ በተደረገው አውደ ውጊያ ቁጥሩ በውል ያልታወቀ ሰራዊት መደምሰሱን የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና ብላይ ዝራ አምሮ ሳሙሮብን ሶስተኛ ኮርድ ብጠለም ተከዝ የክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ ሸቱ ለግሎባል ፋኖ ሚዲያ ተናግሯል። አውደ ውጊያው ዛሬም ተጠናክሮ የቀጠለ ሲሆን ፋኖ በርካታ ወታደራዊ ቦታዎችን ተቆጣጥሯል። በፋኖ ከፍተኛ ምት ያስተናገደውና አብዛኛው ሰራዊቱ የተደመሰሰበት የብልጽግና ጡት ቆራሽ ሰራዊት በሰላሙ የዜጎች ሀብትና ንብረት ላይም ከፍተኛ የሆነ ጉዳት አድርሷል። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ ራሳ አሞሮ በነ ሶስተኛ ኮርድ ብጠን ለምተከዝ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ እሸቱ በቀጥታ የስልክ መስመራችን ላይ ይገኛል። ተከታትለ ነው እንመለስ። አመሰግናለሁ። እናንተም ከልብ እናመሰግናለን የአማራን ትግል ለህዝብ ጆሮ ማድረሳችሁ። እንግዲህ በከ ሀያ ስድስት ጀምሮ እስካሁን ባለው አውደ ውጊያ በጣም የሚገርም ነው እንግዲህ ጠላት ተተኳሽ ከኋላ በመኪና ነው የሚቀርብለት። እኛ ደግሞ ባለን ተተኳሽ ለተከታታይ ለአራት ቀናት ያደረግነው ውጊያ በጥሩ ጀብ እየፈጸምን ያለ ነው። እንግዲህ ጠላት እየሞተ ነው ያለው፣ መቅረብ ነው ምንም። እኛውን ከመግደል ወደኋላ አላልንም፣ ከመደምሰስ ወደኋላ አላልንም። ጦርነቱ ተከታታይ ነው። ምናልባት እስከ ሀያ ስድስት ያለው ከዛ በፊት ያለው አቅርቤ ያለው ከሀያ ስድስት ካሁን ግን ጠላት አለማለቁ ብቻ ነው። ይመጣል ያልቃል፣ ይመጣል ያልቃል። ስለዚህ ከፍተኛ ውጊያ የተካሄደው በአዳርቃ ወረዳ ነው። አሁን የአማራ ፋኖ የድብጠለም ተከዜ ክፍለ ጦር በአዳርቃ ወረዳ በነብራ በፍድቃና እንዲሁም በመቃ በተባለው ቀበሌ በሶስቱም ቀበሌ ተከታታይ ለአራት ቀን አውደ ውጊያው እየተካሄደ ነው። የሚገርም ውጊያ ነው። እንግዲህ ብዙ ሻለቃዎች አልቀዋል፣ ብዙ ሬጅመንቶች አልቀዋል። የሰባ ሁለተኛ የስልሳ ስምንተኛ ና የሀያ አራተኛ የተቀላቀለ አውዳዊ ውጊያ ነው የተካሄደው እኛም በቀጥታ ስድስት ብርጌድ ስላለን ስድስቱ ብርጌድ ይሄን ለመቀልበስ ተዘጋጅቶ ምንም አይነት ወደኋላ አላለትም ይሄን አድርጓል በአጠቃላይ ይሄ ክፍለ ጦር በአርበኛ አለሙ መለሰ እንዲሁም በአርበኛ ዋቢው ረታ እና በአርበኛ ይርጋ ክቡሬ የሚመራ የስምሪትና አጠቃላይ የውጊያው ስትራቴጂ ይመሩታል በበላይነት። ይህ አመርቂ ውጤት አስመዝግበናል። አርበኛ አለሙ በአጠቃላይ ከውጊያም ውጊያውን በደንብ በበላይነት መርቶታል። ደስ የሚል ውጊያ ነበር፣ ለአራት ቀን የተከታታይነቱ። እኛ እንግዲህ መስዋዕት አልከፈልንም። ደስ የሚለው ነገር ጠላት በአጠቃላይ እየሞተ እየወደቀ አዝመራው ላይ እየተቀበረ ነው ያለው። በቀጥታ ገበሬው ሁሉ ከእርሻው ከማሳው ቀብር እያደረገው ነው ያለ። በጣም የሚያስቀይመው ነገር እህልን እየጫሩ ማሽላን፣ ጤፍ፣ ዳጉሳ እየጫሩ ከዛው መቃብር ነው ያደረጉት። የሚገርም ነው እንግዲህ ያለቀው የጠላት ጦር ከአቅም በላይ በጣም ተቆጥሮ የማያልቅ የሚዘገንን ነገር ነው የሆነለት። ግባ ነው የሚል ያለ ግባ ዛሬ መጨረሻ ነው ግቡ ነው የሚል እኛም እየተቀበረ እርምጃችን በጣም በከፍተኛ ሁኔታ እየተከላከልንም እየደመሰስ ነው ነው የምንገኘው። ውጤትም አምጥተናል። እንዲጠጋልንም እንፈልጋለን። ጠላት በአጠቃላይ ወደ እኛ እንዲጠጋልን እየፈለግን ነው ያለ ነው። ተራራውም አጠቃላይ መልካም ምድሩ እና ያለው የአየር ጠባይ ለእኛ ምቹ ስለሆነ ወደ እኛ ለማስጠጋት እየሞከርን እና ጠላት ወደ እኛ ተሰልፎ ሲመጣ እኛም ቦታዎችን መርጠን በመያዝ በአጠቃላይ የጠላት አሰላለፍ እዚህ ግባ የሚባል ብዛት ቢኖረውም እዚህ ግባ የሚባል ስላልሆነ ያለ መቀልበስ በሙሉ ዝግጁነት አሁንም እያደረግን ነው። እያሸነፍነውም መጥተናል። በዚህ ልክ ነው ያለ ነው። በተከታታይ ለአራት ቀን ግን እየተመታ ነው። ምንም ማለቂያ የለውም፣ እየመጣ ነው የኦሮሞ ወጣት እያስጨረሰ ያለ መራሹ ብልጽግና መንግስት። እስካሁን ምንም አልተቀበረም። ይገርምህ ማን ይቀብረዋል? የሚቀብረው እንኳን የለም። እኔ እንኳን እንግዲህ በአንድ ቀን ያየሁት ከዘጠና የጠላት ጦር ተደምስሷል። በአንድ ቀን በአስራ ሰባት ቀን ከዘጠና ያላነሰ የጠላት ጦር ተደምስሷል። በጣም አሰላለፉ ብዙ ይመስላል፣ ገብቶ ግን ምንም የለም። ጀሌ ይበዛበታል። ለምን እንደሆነ አላወቅንም። ጀሌ ይበዛበታል። ሲተኮስበት ተመልሶ መሮጥ ነው። ብዙ ጀሌዎች ተመጥተዋል። የጠላት ጦር ከነእነሱም እናገኘዋለን ማከም አንችልም። ምንድን ነው ስንለው እኔ ልብሳ ልብሶ ነው ያመጣኝ፣ አልሰለጠንኩም፣ ምንም እውቀት የለኝም የውጊያ ወንድሞቼ፣ የማውቀው ነገር የለም የሚል መልስ ነው የሰጠን። በዚህ ደረጃ ነው ያለ የጠላት እንትን። ከዚህ ጋር ተያይዞ መንግስት ተብዬው ያቀደው የግልም ሆነ የመንግስት መሳሪያ በገበሬው ማህበረሰብ ካገኛችሁ ምንም አይነት ምረት አሰጡት ከጀራ ጎራዴ ከቤቱ ካለ እየ ለቀማችሁ ወደ መንግስት ካልና እንዲገባ የሚል መንግስት አውጆ ነው የመጣው ምናልባት በዚህ ዙሪያ በደባርቅ ዙሪያ ያለው የገጠሩ ማህበረሰብ መከላከያዎች በዛ አካባቢ ፋኖ ስለሌለ እየገባ እየወሰደባቸው እንዳለ የግልም የመንግስትም ብቻ መሳሪያ የጦር መሳሪያ ያለበት በሚል መንግስት ለመከላከያው አውጇል የጦር መሳሪያ ያለው በሙሉ ገበሬው እንዲወረስና ተወርሶ ወደ መንግስት ካዝና እንዲገባ በሚል በፌደራል ደረጃ የሚመራው መከላከያ ይህን አቅዶ እንደመጣ እንግዲህ ማህበረሰቡ ማወቅ አለበት። በትናንትናው ዕለት በትናንትናው ዕለት ፍርቃ ከተባለው ቦታ ላይ እንግዲህ የጠላት ወታደር መቶ ከበብ አድርጎ ነበር። ጠዋት ላይ በጣም በሚገርም ሁኔታ በሚገርም ሁኔታ የምስጋናው በዚህ ብርጌድና ጽናት ብርጌድ እንዲሁም አባይ እርገጥ ብርጌድ በሚገርም ሁኔታ ከበባውን ጥሰው ጠላትን ከከበባው በላይ ጠላትን ደምስሰው ደምስሰው የሀገር ቁስለኛ አድርገው ከአቅም በላይ ቁስለኛ አድርገው ነው የወጡት። ያለምንም መስዋዕት፣ ከበባውን ጥሰው ነው የወጡት እና አስገራሚ ጀብድ ነው የተሰራው። ከዛ ጀብድ ጋር ተያይዞ ጦርነቱም ጭራሽ በስሜትና በበላይነት በደስታ ነው ይዘውት ያሉ አመርቂ ውጤትን ማስመዝግበናል። እስካሁኗ ድረስ ዛሬም እንደቀጠለ ነው የሚገኘው። ማህበረሰቡ ምናልባት ወቅቱ የግብርና ወቅት ስለሆነ በሚል ነው አሁን ገበሬው ለፋኗ አይረዳውም ለግብርናው ነው ደፋ ቀና የሚልና ዛሬ በሚለው በግብርና መሰብሰቢያዋ ሰዓት የመጣው ገበሬው ግን እንግዲህ ግብርና የምንሰበስበው ሰላም ሲሆን ነው የሚል አብሮ ከጎናችን ተሰልፎ ጠላትን እየመታ ይገኛል። አጠቃላይ እኛ ባለንበት ያለው የታጠቀ ኃይል ሴት ወንድ ሳይል ሴት ሁሉ የታጠቀ አለ። የግል መሳሪያም የመንግስት መሳሪያም ይዞ በዚህ አውደውጊያ ውጊያ እየተሳተፈ ነው የሚገኘው። አመርቂ ውጤት ግን አምተናል። መንግስት ተከቧል። ጨፍጨፍ ያለው ያለምንም ነገር ነው። በትናንትናው ዕለት የተወጣ ነው ከበባውን። የሚያስደስት ነገር ጀብድ፣ ለዛም ጀብድ ተሰርቶ ነው የተወጣው። ጠላትም አፍሯል፣ አፍሯል። በዚህ ልክ ነው ያለ ነው እስካሁኗ ድረስ መልካም እንግዲህ፣ እስካሁን ባደረጋችሁት አውደ ውጊያ በቁጥር ደረጃ የሚገለጽ የምርኮ እንዲሁም የመሳሪያም ምርኮ ካለ ለአድማሽ ተመልካቾቻችን ብታደርስልን። ጥሩ እንግዲህ፣ የሚበዛው ጀሌ ነው የሚመጣው። ያለ የሚመጣ ያለ ምን ይዞ እንደሚመጣ እናቅን። ከሰማንያ ያላነሰ ምርኮ ነፍስ ወከፍ መሳሪያ ማርከናል። ከዛ ውጭ አለ። እንግዲህ የየብርጌዱ ጦሩ ብዙ ስለሆነ በቁጥር አላሳወቅንም። የሰማንያ ግን የነፍስ ወከፍ መሳሪያ በእጃችን አስገብተን ጀሌዎችን እያስታጠቅን ገበሬውን እያስታጠቅን ግባ ወደፊት የሚል እንትን ሆኗል፣ አድርገናል። ከዚህ ሌላም አለ። ምክንያቱም ጦሩ ብዙ ነው፣ በየአቅጣጫው አለ። የኔትወርክ ችግር ይፈጠራል። ስለዚህ ይህንን ቁጥር ለማግኘት ምናልባት ተገናኝተህ ካልሆነ በስልክ የማይገኝበት ነገር ስላለ ለጊዜው ግን የሰማንያ ነብሶ ከፍ መሳሪያ በእኛ እጅ እንደገባና ትግሉም የበላይነቱን ወስደን ነው ያለነው። ያው ጠላት እያፈረ ነው ያለው መሳሪያው ራሱ እያስታጠቀን ያለን እኛ መከላከያ እንዲገባልን እንፈልጋለን። ምክንያቱም ግብአታችን መከላከያ ነው። መከላከያ ጦርነት አያሸንፈንም፣ እኛን በእግር ምንም እንደማያሸንፈን እናምናለን። እንዲገባልን ስለምንፈልግ ያው እኛም ቦታ እየያዝን ማስገብተን ትልቅ አውደውጊያ እያደረግን ያለነው ነው ያለ ነው ግብአት አግኝተናል። ምንም በለው ምንም ከመከላከያ ያለ ግብአት አንሰደውም ብለን ቀጣይም ከዚህ በላይ እንደምናገኝ እርግጠኛ ነኝ። ይሄ ነው ያለው ነገር። መልካም አርበኛ እሸቱ ዘነበ። እንግዲህ በአውደውጊያው ከፍተኛ ሽንፈት ያስተናግደው አገዛዙ ብልጽግናና የቂም ቁርሾውን በሰላማዊ ዜጎች ያወራርዳል። በተለይ ወቅቱ ግብርናው ሰብሉን የሚሰበስብበት ወቅት መሆኑን ተከትሎ በ ግብርናው ሰብል ላይም ከፍተኛ የሆነ ጉዳት ያደርሳልና የደረሰ ጉዳት ካለ ለአድማጭ ተመልካቾቻችን እንዲሁም በሰላማዊ ዜጎች ላይ የደረሰ የሰብአዊ መብት ጥሰት ካለም በዚው አያይዘት ትገልጽልን። በቃ የደረሰ ሰብአዊ ጥሰት፣ ህዝቡ ከኛ ጋር ሸሽቷል። ምክንያቱም ከዚህ በፊት ግንቦት ላይ ሰላማዊ ሰዎች ላይ አሁን አውደ ውጊያ በምናደርግበት ቦታ ላይ ቁፋሮ እየቆፈሩ በሬ እያረሱ ትምንቱን ስለ ረሸናቸው፣ አሁን አውደ ውጊያ በምናደረግበት ቦታ ላይ አሁን አንድም ህዝብ ጠላት ይገባል ብሎ ከሚታሰብበት ላይ ቆሞ የሚጠብቅ የለም። ሴት ወንድ ቤት እየዘጋ ከእኛ ጋር ነው ያለው። ስለዚህ ያውቀዋል፣ ቀድሞ እሱም ለመውሰድ ተዘጋጅቷል። ህዝቡም ተዘጋጅቷል። እንደሚወስድበት ያውቃል። ሃይማኖት አባቶች ላይ እንደሚወስድባቸው ያውቃል። ሴቶች ላይ እንደሚወስድባቸው ያውቃል። ገበሬው ላይ እንደሚወሰድባቸው ያውቃል። እዚህ በፊት የተሰራ ስራ ስለሆነ እስካሁን ላይ ህዝቡ አልተገኘውም፣ ከእኛ ጋር ነው ያለው። ከዚህ በኋላ የእሷ አመጣጥ ግን የእሷ አመጣጥ ግን በአጠቃላይ ወንድ የተባለው በለው የሚል ነገር ነው የመጣው። ይህን የሚልም እንትን አለ። የገቡ ቤት ምንድን ነው ዳለዳር ከተማ፣ ዳለዳር ያለው ወንድ ነው የምንፈልግ ነው የሚሉ ወንድን ማጥፋት፣ የአማራ ወንድ በአጠቃላይ ማጥፋት የሚለው መርህ ግን ከጭንቅላታቸው ይዘውታል። ይህ ነው ያለው ነገር። ስለዚህ በሰብአዊ እና በቁስ ላይ እንስሳትም እያረዱ እየበሉ ነው ያሉት። ቤትን ያቃጥላሉ። የፋኖ ቤተሰብ ከሆነ ቤት ያቃጥላሉ። ይሄ የተለመደ ስለሆነ እንግዲህ በህዝቡ ላይ እያደረሰ ያለው ጫና በጣም ከፍተኛ ነው። ህዝቡም ጨክኖ እንዲዋጋና እንዲታገልም እያደረገው ነው ያለ። በዚህ ልክ ነው ያለው። ህዝቡ ቀድሞ ያውቀዋል። በቃ መንግስት እያደረገ ያለው እንደ መንግስት ሳይሆን፣ መከላከያው እንደ ሀገር መከላከያ ሳይሆን እንደ አንድ ብሔርተኝነት፣ እንደ ኦሮሞ ብሔርተኝነት አማራ ላይ እያደረሰ ያለው ግፍ እዚህ ግባ ተቆጥሮ ያልቅም፣ ተጽፎ ተነቦም ተቆጥሮም ያልቅም ብዙ ስለሆነ ይሄ ዳር እስከ ዳር አውቋል። ሁሉም በተጠንቀቅ ራሱን እየጠበቀ ነው የሚገኘው። ግን ምናልባት መከላከያ የደረሰበት ቦታ ግን ወንድ ልጅ አለ ወይ? አንቺ የፋኖ ምንድነሽ? አንተ ምንድነህ? ቤት መበርበር፣ ንብረት መዝረፍ፣ እህልም መድፋት፣ ይሄ ነገር ቁሳዊ እንትን ጉዳት እያደረሱ ነው ያሉ፣ ቤትም እያቃጠሉ ነው ያሉ። ህዝቡ ይህን አውቆ ቀድሞ ተጠንቅቆ ጠላትን መመከት እንዲችል ነው ማስተላልፍ ያለው። እያደረሰ ነው ያለ ሰብአዊ ጉዳት፣ ሰብአዊ ስነ ልቦና ላይም እያደረሰ ነው ያለ፣ ቁሳዊም ጉዳት እያደረሰ ነው ያለ። የሚበዛው ህዝብ ግን አውቆ ተጠንቅቆ እየጠበቀው ነው ያለ። እጅግ አድርገን እናመሰግናለን። አርበኛ እሸቱ ዘነበ፣ የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ የራስ አሞራው ውብነት ሶስተኛ ኮር የድብጠለን ተከዜ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ሁሉ ጊዜ ሰውተ ለሰጠን መረጃ በግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። መልካም የተክል ዘመን ይሆንላችሁ። መልካም የድል ጊዜ እናመሰግናለን። እናንተም ከልብ እናመሰግናለን። ክብር ይስጠለን። በደሴ ዙሪያ ወረዳ በተደረገው ውጊያ አገዛዙ ኃይል ከባድ የሆነ ሰብአዊና ቁሳዊ ሥራ እንደደረሰበት እንደደርሰበት ታወቅም። በደሴ ዙሪያ ወረዳ ጥንት መስፈሪያና ሁዲት ተብለው በሚጠሩት አካባቢዎች ላይ በተደረገ ውጊያ የጸረ መራው ብልጽግና ቡድን ተላላኪ የሆኑ በርካታ ቁጥር ያላቸው የመከላከያ ሰራዊት የአድማ ብተናና የሚልሻ አባላት ሲገደሉ በርካቶች መቁሰላቸውን መረፋኖ ብሔራዊ ምንሊክ ዕዝ ህዝብ ግንኙነት መምሪያ ኃላፊ ለግሎባል ፋኖ ሚዲያ በላከው መረጃ አስታውቋል። የመረፋኖ ብሔራዊ ምንሊክ ዕዝ በላጎ ተወርዋሪ ሻለቃ ጥቅምት 27 2018 ዓ ም የተመረቁት አዲሶቹ የልዩ አንዱ አባላት በጋራ በመሆን ነው በጥላት ላይ ከባድ እርምጃ በመውሰድ ድሉን የተቀዳጁ ብሏል። ዕዙ ለጣቢያችን በላከው መረጃ መሰረት ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው ሙትና ቁስለኛ ከመሆን የተረፈው የጥላት ኃይል ወደ ኩታበርና ደሴ መፈርጠጡንም የዕዙ ህዝብ ግንኙነት መምሪያ ለግሎባል ፋኖ ሚዲያ በላከው መረጃ ጭምር ገልጿል። በኦሮሚያ ክልል ምስራቅ አርሲ ዞን የሚፈጸሙ የኦርቶዶክስ ተዋህዶ እምነት ተከታዮች ግድያ ተባብሶ መቀጠሉ ተሰማም። በምስራቅ አርሲ ዞን ሶስት ወረዳዎች ቁጥራቸው ከ200 እስከ 300 የሚደርስ የኦርቶዶክስ ተዋህዶ እምነት ተከታዮች በአሰቃቂ ሁኔታ መገደዳቸውን ከጥቃቱ የተረፉ ነዋሪዎች ለግሎባል ፋኖ ሚዲያ ተናግረዋል። ይህ ጀምላ ግድያ የተፈጸመው በታጣቂዎች ሲሆን ስምሪቱን የሰጠው የኦሮሚያ ክልል መንግስት ሰላምና ጸጥታ ቢሮ ከምስራቅ አርሲ ዞን ሰላምና ጸጥታ ቢሮ ጋር በመተባበር እንደሆነም ተገልጿል። ታጣቂዎች ጥቃቱ እንዲፈጽሙ የትጥቅ አቅርቦት መደረጉን ጭምር ነዋሪዎች አያይዘው ተናግረዋል። በጅምላ ጭፍጨፋው ከሁለት ዓመት ህፃን እስከ 75 ዓመት አዛውንት እንደሚገኝበት ታውቋል። በጅምላ የተጨፈጨፉት የኦርቶዶክስ እምነት ተከታዮች በጅምላ እንዳይቀበሩ በአገዛዙ በኩል መከልከላቸውን መከረውን አባብሶታል ተብሏል። ባርሲ የኦርቶዶክስ ግድያ ዛሬም እንዳልቆመ መረጃዎች ይወጡ ሲሆን አገዛዙ በበኩሉ ይህንን ግፍ በሚፈጸምበት አካባቢዎች ላይ መረጃዎች እንዳይወጡ የኔትወርክ አገልግሎትን አቋርጧል። ከሰሞኑ ባርሲ የተለያዩ ወረዳዎች የኦርቶዶክሳውያን እገታና ግድያ ተጠናክሮ ይቀጠለ ሲሆን አገዛዙ መረጃው እንዳይወጣ በሚል እስካሁን ድረስ የኔትወርክ አገልግሎት እንዳላስጀምረ ነዋሪዎች ተናግረው ተናግረዋል። በአርሲዝ ወንጀጅ ወረዳ በተለያዩ አካባቢዎች የሚኖሩ ኦርቶዶክሳውያን ከጥቅምት 22 እስከ ጥቅምት 24 ቀን 2018 ዓ ም ድረስ ከ16 በላይ ኦርቶዶክሳውያን ታፍነው ሲወሰዱ ዘጠኝ ኦርቶዶክሳውያን ደግሞ በአሰቃቂ ሁኔታ ተገድለዋል። ሌሎች ሰዎች ደግሞ በገዳዮቹ እጅ ታፍነው እስካሁን አድራሻቸው አልተወቀም። በአርሲ በየቀኑ የኦርቶዶክሳውያን ግድያ ተባብሶ ቀጥሏል። በአርሲ ሶስት ወረዳዎች ብቻ በመቶዎች የሚቆጠሩ ምእመናን ሲገደሉ ቁጥራቸው በውል ያልተወቀ ደግሞ ታፍነው ተወስደዋል። በአርሲ ሸርካ ወረዳ ብዛት ያላቸው የእምነቱ ተከታዮች ሲጨፈጨፉ ጭፍጨፋውን የመራው ደግሞ ሸርካ ወረዳ አስተዳዳሪ ጣራማን መሆኑ ታውቋል። የሰው ልጆችን በማረድ ጽድቅ ይገኛል ብሎ የሚያምነው የውሃብዩ አክራሪ በመቶዎች የሚቆጠሩ ኦርቶዶክስ እምነት ተከታዮችን በአሰቃቂ ሁኔታ እንዲገደሉ አድርጓል። ስልጣኑን በመጠቀም ሃይማኖታዊ ተልእኮውን እያስፈጸመ ያለው ጣሄራመን በአክራሪ ኦሮሞዎችና ወሃቢዎች በኩል አድናቆት እየተቸረው ይገኛል። በደጋሚ የሰላም ጤና ይስጥልኝ። ወደ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ለዛሬ ጥቅምት 29 2018 ዓ ም ለምሽት መዋል ፋኖ ዜና ያዘጋጀንላችሁ አቤት መረጃዎች እነዚህን ይመስሉ ነበር። ከእኛ ጋር አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።